የጓደኛሞቹ ፍልሚያ ዛሬ ይደረጋል። ዘገባዊ መልኩ ሰንበት ነው እንደሚከተለው ይቃል። የዛሬ የኢትዮጵያ ፕሪምየር ሊግ በሚደረጉ ጨዋታዎች ላይ ቡድናቸውን ከሚመሩ አሰልጣኞች ሁለቱ በተጫዋችነት እና አሰልጣኝነት አብሮ ሰርተዋል። የአንድ ከተማ ተወላጆችና የልብ ጓደኛሞችም ናቸው። የአሰልጣኝነት ፍልስፍናቸው ከአንድ ምንጭ የሚቀዳ እንደሆነ ብዙዎች ይናገሩላቸዋል። እናም ዛሬ ማንምን ምን አይነት የጨዋታ አቀራረብ ይዞ ይቀርባል፣ ማንን ሲያሸንፋል የሚለው የብዙዎችን ትኩረት ከወዲሁ ስቧል። ለመሆኑ እነዚህ አሰልጣኞች እነማን ናቸው? ዛሬ እርስ በርስ ጨዋታቸውን የሚያደርጉት አሰልጣኞቹ በቷ አባተን የታገሱ እንዳለ ናቸው። አሰልጣኝ ውበቱ አባተን ወላጅ አባቱን አሰልጣኝ የታገሱ ደግሞ ውበቱ አባተን አሪያ በማድረግ የአሰልጣኝነት ዓለምን ተቀላቅሏል። ቀደም ሲል በተጫዋችነት አሁን ደግሞ በአሰልጣኝነት በፕሪምየር ሊግ ላይ ለመታየትን በቅተዋል። አሰልጣኝ የታገሱ ዛሬ ያለበት ደረጃ ላይ እንዲደረስ የዛሬ ስድስት ዓመት በአሰልጣኝ ውበቱ አባተ የፋሲል ከተማ አሰልጣኝ በነበረበት ወቅት የእሱ ረዳት በማድረግ ትልቁን ድርሻ አበርክተዋል። አጋጣሚውን በአግባቡ በመጠቀም የታገሱ ዛሬ ላይ ከአስተማሪ እኩል ስልጣንና ኃላፊነት ይዞ ለመሰለፍን በቅቷል። ይህ የሆነው በአንተ ነው በማለት አሰልጣኝ የታገሱ እንዳለ አምና ከተማ አዳማ ከተማን ይዞ ከታሪካዊ እርስ በርስ ግንኙታቸው ጨዋታ በፊት ልዩ ስጦታ የሙያ አባቴ ለሚለው አሰልጣኝ ማበርከቱም ይታወሳል። ሁለቱን የአስተማሪና ተማሪነት ግንኙነት የሚያውቁት ታዲያ ሁለቱን የዛሬ ጨዋታ ፍልሚያ መምህሩ ከደቀ መዝሙር የሚያደርጉት ሲሉም እየገለጹት ይገኛል። ሁለቱ አሰልጣኞች በኢትዮጵያ ፕሪሚየር ሊግ ሲገናኙ ዛሬ ለአራተኛ ጊዜ ነው። ለመጀመሪያ ጊዜ የተገናኙት አምና ሲሆን ባደረጓቸው ሁለት ጨዋታዎችም አልተሸናነፉ። ዘንድሮ ባደረጉ ሶስተኛ ጨዋታዎችን ግን አሰልጣኝ ውበቱ አባተ ሁለት ለአንድ በማሸነፍ ችሏል። ዛሬ ማን ያሸነፋል የሚለው ጉዳይ በተለይም አሁን ላይ ቡድኖቹ ከሚገኙበት አንጻር ልዩ ትኩረት እንስቧል። ጨዋታውን በጉጉትና በልዩ ትኩረት እንዲጠበቅ በዋናነት ሁለት ምክንያቶች ይጠቀሳሉ። የመጀመሪያው አሰልጣኞቹ፣ ሁለተኛ የቡድኖቹ ግንኙነት ነው። እንደሚታወቀው ድሬዳዋ ከተማ አሁን ላይ በ26 ነጥብ 14ኛ ደረጃን በመያዝ የወራጅ ቀጠና ውስጥ ይገኛል። ዛሬ እሱ የሚሸነፍና ተከታዩ ሀዋሳ ከተማ የሚያሸንፍ ከሆነ ደግሞ ይበልጥ አደጋ ውስጥ ይወድቃል። ስለዚህ የዛሬን ጨዋታ ማሸነፍ ለአሰልጣኝ የታገሱ እንዳለም ሆነ ክለቡ ድሬዳዋ ከተማ ወሳኝ ነው። አንዳንዶች አሰልጣኞቹ በሚከተሉት ተመሳሳይ ጨዋታ ፍልስፍና ሳቢያ ጠንካራና ማራኪ የሆነ ፍክር በዛሬው ጨዋታ እንመለከታለን ሲሉ ሌሎች ደግሞ አሰልጣኞች ያላቸው ጠንካራ ግንኙነት ጋር ተዳምሮ ጨዋታው እንደተጠበቀው ላይሆን ይችላል እያሉ ነው። እነዚህ ወገኖች የ2014 የሁለቱን ቡድኖች የሁለተኛ ዙር ጨዋታን በማስታወስም ስጋት እንዳላቸው ይገልጻሉ። በዚህ ሳቢያ ተጠባቂው ጨዋታ እንደተጠበቀው ላይሆን ይችላል እያሉ ነው። የሁለቱን ቡድኖች ያለፉ ጊዜያቶች ግንኙነት ጨዋታ በአብዛኛው ባቸው ውጤት የሚጠናቀቅ ነው። ፋሲል ከተማ የማሸነፍ የበለነት ቢኖረም ወደ ስምንት ጊዜ ያህል የሁለቱ ጨዋታ የተፈጸመባቸው ውጤት ነው። አሰልጣኝ ታገሱ እንዳለ በተለይም በዋና አሰልጣኝ ከሆነ ወዲህ ከፋሲል ከተማ ጋር አደረጋቸው አምስት ጨዋታዎች ማሸነፍ የቻለው አንድ ጊዜ ብቻ ነው። የሁለቱ ቡድኖች ያለፉ አምስት ጨዋታዎች አፈጻጸም ካየንም አሁንም የተሻለ አፈጻጸም ያለው ፋሲል ከተማ ነው። ፋሲል በአምስት ጨዋታ አስር ነጥብ ሲያገኝ፣ ድሬዳዋ ከተማ ማግኘት የቻለው ስድስት ነጥብ ነው። ድሬዳዋ ከተማ ዘንድሮ ከመውረድ ስጋት ውጭ ይሆናል ተብሎ ቢጠበቅም ዘንድሮም ከስጋት መውጣት አልቻለም። በዛሬ ሌላ መርሃ ግብር ምሽት አስራ ሁለት ሰዓት ላይ ጥሩ አቋም ላይ የሚገኘው ባህርዳር ከተማ ላለመውረድ እየታገለ ከሚገኘው መቀለ ከተማ ጋር ይጫወታል።